የቀይ ባህር ስልታዊው ነጠቃና ቁማር። የግብፅ ትክክለኛ ሽልማት ታዲያ የኤርትራ ነፃነት ብቻ አልነበረም። የቀይ ባህር ኮሪደሮች የኢትዮጵያ ባህር ዳርቻን በመቁረጥ ካይሮ ሁለት ስልታዊ ግቦችን አረጋገጠች። ኢትዮጵያ ባህር ኃይል ወይም የባህር ላይ ኢኮኖሚ ፈጽሞ እንዳታዳብር፣ ሌላው ደግሞ አዲስ አበባ እንደ ኤሌክትሪክ ኃይል ማመንጫ ግድቦች ያሉ የኃይል ፕሮጀክቶች ሎጂስቲካዊና የፋይናንስ እንቅፋቶች እንዲገጥማት በማድረግ ኢትዮጵያን በኢኮኖሚ ጥገኛ ማደግና የግድብ ሀሳቦችን ማክሸፍ የሚል የቀድሞ የደርግ የስለላ መኮንኖች እንደገለጹት እንደታላቁ የኢትዮጵያ ሕዳሴ ግድብ ያሉ የወደፊት ፕሮጀክቶችን ያበረታታል በሚል ስጋት የእንግሊዝና የግብጽ ጥቅም የኢትዮጵያን በአሰብ ወደብ የመቀጠል መብት ለማገድ ዓለም አቀፍ ተቋማት ላይ ጫና አሳድረው ነበር። ስሌቱ ቀዝቀዛና ቀላል ነበር። የባርበር የሌላት ኢትዮጵያ ማለት ጸጥ ያለ ግብፅ ብቻዋን የምትጠቀምበት ናይል እንደማለት ነበር። ነው የተሸፈነው። የአፍሪካ ህብረት ዝምታና ጫና ተመድ ዓለም አቀፋዊ ህጋዊነትን ሲሰጥ፣ ግብፅ ደግሞ ክልላዊ ሽፋን ለመስጠት የአፍሪካ ተቋማትን ተጠቀመ። የአፍሪካ አንድነት ድርጅት መቀመጫውን አዲስ አበባ ያደረገው ድርጅት ፍጹም መሸፈኛ ሆኖም አገለገለ ለምን ተቃር ነው አልቆምም ካለን ምክንያቱም በሰኔ 1993 ኤርትራ ነጻ ከወጣች ወዲህ ወዲያውኑ የግብፅ ፕሬዝዳንት ሆስኒ ሙባረክ የአፍሪካ ህብረት ሊቀመንበርነት ወንበርን ተረክበው ስለነበር ነው ምክንያቱም ግልጽ ነበር፣ ኢትዮጵያን ከዓለም የማግለል ስትራቴጂን የመራቸው አገር አሁን ያንን ውሳኔ ያጸደቀውን አህጉራዊ አካል መራች እንደማለት ነበርና፣ በውጤቱ የኢትዮጵያ ረጅም ጊዜ ጥላ ማጥላት ጀመረ። ከሶስት አስርተ ዓመታት በኋላም ቢሆን ኢትዮጵያንን እንቅስቃሴም ጠባሳውንም ተሸክማለች። ኤርትራ ጋር ያለው እያንዳንዱ የዲፕሎማሲ ቀውስ፣ እያንዳንዱ የቀይ ባህር ውጥረት፣ ከግብፅ ጋር ያለው እያንዳንዱ የናይል ውዝግብ፣ ሁሉም ወደዚያ ወደ 1993 ክህዳት ክህደት ይመሩናል። ኢትዮጵያ ግድቦችን ስትገነባ ካይሮ ጥቃት ትለዋለች። አዲስ አበባ የባህር መዳረሻ ስትፈልግ ግን አስመራ ቀስቃሽነት፣ ጠባጫሪነት ትለዋለች፣ ወራሪነትም እያለች ስም ትሰጠዋለች። ይህ በአጋጣሚ የመጣ አይደለም። ግብጽ በአስራ ዘጠኝ የሰባዎቹ የገነባቸው መሠረት ዛሬም የክልሉ ስህተቶች ይገልጻል። ቡትሮስ ቡትሮስ ጋሊ ምናልባት ዛሬ የለም ግን የእሱ ቅድ ሕያው እንደሆነ አለ። 130 ሚሊዮን ኢትዮጵያውያን ከቀደመ የባህር በር ግዛታቸው ርቀው አያቶቻቸው ካስገበሯቸው የቀይ ባህር ድንበሮች 1000 ኪሎ ሜትርን ተገለው አሁን በየብስ ተከልለው እየኖሩ ነው። ኢትዮጵያ የቡትሮስ ቡትሮስ ጋሊን ሴራ ለመቀልበስ የጀመረችው ወሳኝ እንቅስቃሴ፣ ኢትዮጵያ ኤርትራን መገንጠል በፓርላማ እውቅና ሰታም ጸድቆም አያውቅም። የውጭ ኃይሎች በከፍተኛ ደረጃ ተጽዕኖ ባደረጉበት በሽግግር መንግስት ጊዜ የሆነ ያልተመረጠ የአስተዳደር ውሳኔ ነበር። በዓለም አቀፍ ሕግ መሰረትም እውቅና የተሰጠው በማስገደድ በማታለል ወይም በህገወጥና በሸፍጥ ከሆነ ሊሰረዝ ይችላል። እናም በኢትዮጵያ ጉዳይ ሶስቱም ሁኔታዎች ተፈጻሚነት አላቸው። አዲስ አበባ 1993 ስምምነትን መከለስ የሚል የከረረ ጥሪ እያሰማች ያለችው የሀገር ፍቅር ስሜት ወይም ናሽናሊዝምን መሰረት አድርጋ ሳይሆን ማስተካከልን ወይም ሬክቲፊኬሽንን መሰረት አድርጋ ግብፅ በተመድ ባላት ወይም በነበራት ሰው ዓለምን መቆጣጠር ከቻለች፣ ኢትዮጵያ እንድትከራከር ያልተፈቀደላት ፋይል እንደገና የመክፈት እድሉ ደግሞ ሙሉ መብት አላት። አሰብ አልጠፋም፣ ተወሰደ እንጂ። ቀይ ባህር አልተነጠቅንም፣ ተከለልን እንጂ። ስለዚህ በሚቀጥለው ጊዜ ኢትዮጵያ በቀይ ባህር መዳረሻ ትይዛለች የሚል ነገር በተደጋጋሚ ብትሰሙ ይህ ያልተገባ ጥያቄ አይደለም መልሶ የማግኘት ወይም የሬክላሜሽን ሂደት ነው ሂደቱ የግብፅን ሴራ የመበጣጠስ የአስመራን ስህተት የማረም አሰብን ወደ እናት ምድሮ የማስመለስ ወሳኝ ምዕራፍ